ሶስት ነጥብ ሁለት ክፍልፋዮችን እና አስርዮሾችን መቀነስ የሚለውን እናያለን። እዚህ ጋር ምሳሌ ሁለት አለን እንግዲህ የኛው አስርዮሾችን እና ክፍልፋዮችን መቀነስ የሚለው በተመሳሳይ መንገድ ነው የሚሰራው። ይሄ አስሮሽና ክፍልፋዮችን መደመር ከሚለው ጋር ወይም ደግሞ ቀደም አስሮሾችን መደመር ወይም ባለፈው በነበረው ትምህርት ላይ ክፍልፋዮችን ክፍልፋዮችንና አስሮችን አንድ ላይ መደመር የሚለውን ክፍልፋይን ከክፍልፋይ ጋር መደመር የሚለውን አይተናል። በዛው በተመሳሳይ መንገድ ነው ይሄኛውን መቀነስ ላይ የሚሰራው ማለት ነው። እናም እዚህ ጋር ምሳሌዎች እኔ የሚከተሉትን ክፍልፋዮችና አስሮሾችን ልዩነት በክፍልፋይ እና በአስሮሽ ግለጹ። ይህኛው ልዩነት ማለት ቀንሳቸው የምታገኙት ውጤት ነው። እና ያንን የምታገኙትን ውጤት ወይም በክፍልፋይ ግለጹ ወይም ደግሞ በአስሮሻዊ ቁጥር አስቀምጦ ይለናል። እዚህ ጋር ሀሌቷ ላይ ዘጠኝ አምስተኛ ሲቀነስ ዜሮ ነጥብ ሶስት የሚል ቁጥር ተሰጥቶናል። አንደኛው ክፍልፋይ ነው፣ አንደኛው ደግሞ አስሮሻዊ ነጥብ ነው አስሮሻዊ ቁጥር ነው። እናም እንደዚህ ከተሰጠን ልዩነቱን ወይም ውጤቱን በክፍልፋይ አስቀምጡ ከተባለ እዚህ ጋር ያሉትን በሙሉ ወደ ክፍልፋይ መቀየር አለብን። ዘጠኝ አምስተኛ ራሱ ክፍልፋይ ነው። ዜሮ ነጥብ ሶስትን ወይም ይህኛውን አስሮሻዊ ቁጥር ወደ ክፍልፋይ መቀየር ይጠበቅብናል ማለት ነው። ስለዚህ ዜሮ ነጥብ ሶስትን ወደ ክፍልፋይ ለመቀየር ምንድነው ማድረግ ያለብን? ዜሮ ነጥብ ሶስትን በስን በስንተኛ ማባዛት? በአስር አስረኛ ማባዛት ነው የሚጠበቅብን እኩል ይሆናል ስንት ነው የሚሆነው? እችኛ ከአንዷ ዜሮ ጋር ስትጣ ወይም እችኛ አንዷ ዜሮ ነጥቡን ታጥፈዋለች፣ ወይም እዚህ ጋር ያለችዋን ነጥብ እንደዚህ ወደ ውጭ እንዲወጣ ታደርጋለች። ስለዚህ እዚህ ጋር ሶስት ነው የምናገኘው። ይሄኛው ዜሮ አይነበብም። ከቁጥር በፊት ያለው ሶስትን ብቻ እናገኛለን። ሶስት ስንተኛ አስረኛ ይሆናል ማለት ነው ክፍል ፋዩ ስለዚህ ሶስት አስረኛ አለን። ዘጠኝ አምስተኛ ነው እዚህ ጋር የተሰጠን። ስለዚህ ዘጠኝ አምስተኛ ሲቀነስ ሶስት አስረኛ ብለን እንጽፋለን ማለት ነው። ስለዚህ ይህንን እንዴት ነው የምንቀንሰው? ሁለቱንም ክፍልፋይ ካደረግን በኋላ መደመር ላይ የተጠቀምነውን እንደዚህ ክሪስ ክሮስ የሚባል ዘዴ አለ። ይሄኛውን ስችኛዋን ዘጠኝ ከአስር ጋር ማባዛት፣ ሶስትን ከአምስት ጋር እናባዛለን። ከዛ ታች ያሉትን ደግሞ ሁለቱንም እርስ በርስ እናባዛለን። ከዛ እናም እንደዚህ ክሪስ ክሮስ እናደረግ ዘጠኝ ሲባዛ በአስር ከዛ መሀል ላይ ያለችው ሲቀነስ ናት። ስለዚህ ሲቀነስ እንልና ሶስትን ከአምስት ጋር እናባዛለን። ሶስት ሲባዛ በአምስት ይሆናል ኦቨር ወይም ሲካፈል አምስት ሲባዛ በአስር ብለን እንጽፋለን ማለት ነው። ከዛ እኩል ይሆናል ዘጠኝ ሲባዛ አስር ዘጠና ነው፣ ሲቀነስ አስራ አምስት ይሆናል። ሁሉንም ደግሞ በሀምሳ እናካፈላለን። ስለዚህ ስንት እናገኛለን? ዘጠና ሲቀነስ አስራ አምስት ሰባ አምስት ነው፣ ሀምሳኛ እናገኛለን ማለት ነው። ከዛ ይህንን ወደ ዝቅተኛ የሰባዊ ቁጥር ስንቀይር በአምስት በአምስት ማካፈል እንችላለን። ሰባ አምስትን ለአምስት ስናካፍል አስራ አምስት ጊዜ ነው የምናገኘው። ሀምሳን ለአምስት ስናካፍል አስር እናገኛለን። አሁንም ይህንን ወደ ዝቅተኛ የሰባዊ ቁጥር መቀየር እንችላለን። በአምስት በአምስት ስናካፍል አስራ አምስት በአምስት ሶስት ጊዜ ይሆናል። አስር በአምስት ወይም ለአምስት ሲካፈል ሁለት ጊዜ እናገኛለን ማለት ነው። ስለዚህ እነዛን ቁጥሮች ስንቀንስ ሁለቱንም ሶስት ሁለተኛ ነው ልዩነታቸው በክፍልፋይ ሲቀመጥ። እዚህ ጋር የሰራው እንዴት ነው? በምሳሌ ላይ ያደረገው እንዴት ነው? እዚህ ጋር ዘጠኝ አምስተኛ እና ሶስት አስረኛ አለ እና ዘጠኝ አምስተኛ እና ሶስት አስረኛ አለ የነዚህን የታታቸውን ትንሹ የጋራ አካፋይ ነው የወሰደው። ይቅርታ ትንሹ ሳይሆን ትልቁ የጋራ አካፋያቸው ነው የአምስት እና የአስርን ትልቁ የጋራ አካፋይ ነው የፈለገው እናም እዚህ ጋር ካሉ ቁጥሮች ውስጥ ለምሳሌ አስርን አስር ነው ተለቅ የሚለው እናም ይሄ አስር ለሁለቱም ቁጥሮች ለአምስትና ለአስር የጋራ አካፋይ እንደሆነ ቼክ እናደርጋለን ትልቁ የጋራ አካፋይ እንደሆነ ያንዱ ትልቁ የጋራ ብዜት እንደሆነ ማለት ነው ይቅርታ እዚህ ጋር ትንሹ ትንሹ የጋራ ብዜት ነው የምንፈልገው፣ ትንሹን የጋራ ብዜት የአምስት እና የአስር ትንሹን የጋራ ብዜት ነው የምንፈልገው። ስለዚህ የጋራ ብዜት በሚሆንበት ጊዜ እንዴት ነው ሊስት ማድረግ እንችላለን? ለምሳሌ የአምስት ብዜቶች ማለት አምስት አስር አስራ አምስት እያለ ይቀጥላል። የአስር ብዜቶች የሚባሉ ደግሞ አስር ሀያ ሰላሳ እያለ ይቀጥላል። እና በዚህ ውስጥ ትንሹ የጋራ ብዜት የሁለቱም የአምስትም የአስርም ትንሹ የጋራ ብዜት ማን ነው? አስር ነው ማለት ነው። ለሁለቱም ቁጥሮች ወይም እዚህ ጋር እንዳለን ና ይና አምስትና አስር ካሉት ውስጥ አስርን እንወስዳለን፣ ተለቅ የሚለውን ከዛ ይሄ አስር ለአምስት ብዜት ነው ወይ የሚለውን መጀመሪያ እናረጋግጣለን። የአምስት ብዜት መሆን ከቻለ ለእነዚህ ለሁለቱም ቁጥሮች አስር ትንሹ የጋራ ብዜት ነው ማለት ነው። ስለዚህ አስር አምስት ሲባዛ ሁለት አስርን ስለሚሰጠን አስር የአምስት ብዜት ይሆናል። ስለዚህ የእነዚህን የሁለቱንም ቁጥሮች ትንሹን የጋራ ብዜት አግኝተናል፣ አስር ብለን እናገኛለን። ከዛ እንደዚህ ካደረግን በኋላ እንደዚህ እንጽፋለን። እናም ይሄንን አስር ለነዚህ ለክፍልፋዩ ለምሳሌ ዘጠኝ አምስተኛ ላይ በዚህ ክፍልፋይ ታይታለን። አምስት ለአምስት እናካፍላለን፣ አስርን አስር ሲካፈል ለአምስት እንላለን አስር ሲካፈል ለአምስት ስንት ጊዜ ነው የምናገኘው? ሁለት ጊዜ እናገኛለን። ሁለት ይሆናል። ከዛ ይህንን ሁለትን ከማን ጋር ነው የምናባዛው? ከዘጠኝ ጋር ማለት ነው። ከዘጠኝ ጋር እናባዛለን። እናም ሲቀነስ እዚች መሀል ላይ ያለችውን ሲቀነስ እዚህ ጋር እናመጣለን። እንደገናችንም አስር ለዚችኛ አስር እናካፍላለን። ከዚችኛ አስር ጋር አስር ሲካፍል አስር አንድ ይሆናል። እና ይህንን አንድ ከማን ጋር ነው የምናባዛው? ከዚህኛው ላዕል ከሶስት ጋር እናባዛለን ማለት ነው። እናም እንደዚህ ስንሰራ ሁለት ሲባዛ ዘጠኝ አስራ ስምንት ይሆናል ሲቀነስ አንድ ሲባዛ ሶስት ሶስት ይሆናል። ኦቨር ለአስር ይሆናል ማለት ነው። እኩል ይሆናል አስራ አምስት ስንተኛ አስረኛ እናገኛለን። ከዛ ይሄኛውንም ቁጥር ወደ ዝቅተኛ ሂሳባዊ ቁጥር ስንቀይር በስንት በስንት ማካፈል ነው? በአምስት በአምስት ስናካፍል አስራ አምስት በአምስት ሶስት ይሆናል። አስር ሲካፈል በአምስት ሁለት ይሆናል። ስለዚህ ሶስት ሁለተኛ ብለን ማግኘት እንችላለን። እናም እንደዚህ በሚሰጠን ጊዜ እንደቅድሙ በሁለት መንገድ ነው መስራት የምንችለው። አንደኛ እንደዚህ ክሪስ ክሮስ ማድረግ ነው፣ ክሪስ ክሮስ አድርገን መስራት። ሁለተኛ ደግሞ ትንሹ የጋራ ብዜታቸውን አግኝተን እዚህ ጋር በሰራነው መንገድ ትንሹ የጋራ ብዜታቸውን ካገኘ በኋላ በእንደዚህ አይነት መንገድ መስራት እንችላለን ማለት ነው። ይሄኛውን ሲቀነስ ወይም ለመቀነስ የምንጠቀማለን፣ ለመደመርም መጠቀም እንችላለን ይህንን ዘዴ። እናም ለላይ ያለውን ጥያቄ በተመሳሳይ መንገድ መስራት እንችላለን። አምራ ላይ ያለውን እንስራ ተመሳሳይ ስለሆነ ማለት ነው። እዚህ ጋር አራት ነጥብ ሁለት አምስትን ወደ ክፍልፋይ መቀየር ነው። ወደ ክፍልፋይ ከቀየርን በኋላ እንግዲህ የፈለገውን መንገድ ምትጠቅምን መስራት እንችላለን። አምራ ላይ ያለውን ደግሞ እዚህ ጋር ሚክስድ ወይም ድብልቅ ቁጥር እና አስር ሻይ ቁጥር ነው የተሰጠን። እናም ውጤቱ የተፈለገው በክፍልፋይ ስለሆነ እነዚህን ሁለትንም ወደ ክፍልፋይ መቀየር ይጠበቅብናል ማለት ነው። እናም አስራ ሁለት አስራ ሁለት ሙሉ አምስት ስምንተኛን ወደ ክፍልፋይ ስንቀይር አስራ ሁለት ሲባዛ በአምስት በስምንት በስምንት ከዛ ሲደመር በአምስት ብለን እንሰራለን ሁሉንም ለስምንት እናካፍላለን ለስምንት እናካፍላለን ማለት ነው እናም ይህንን ቁጥር ስናባዛ ዘጠና ስድስት ነው የሚሆነው ዘጠና ስድስት ሲደመር አምስት መቶ አንድ ይሆናል መቶ አንድ ኦቨር ስምንተኛ ይሆናል ማለት ነው እናም አንድ ነጥብ ሰባት ሁለትን ደግሞ ወደ ክፍልፋይ ስንቀየር ከስንት ጋር ነው የምናባዛው? ከመቶ መቶኛ ጋር ነው የምናባዛው። መቶ መቶኛ ጋር እናባዛዋለን እኩል ይሆናል። ከመቶ መቶ ጋር ስናባዛ ይህን ስንት እናገኛለን? መቶ ሰባ ሁለት እናገኛለን። ምክንያቱም እዚህ ጋር ነጥቧ በሁለት ሁለት ዜሮ ስላለን ሁለት ጊዜ ወደፊት ትወጣለች ማለት ነው። መቶ ሰባ ሁለት ይሆናል። ኦቨር መቶኛ ይሆናል ማለት ነው። ከዛ ይህንን ወደ ዝቅተኛ ሂሳባዊ ቁጥር መቀየር እንችላለን። ወደ ዝቅተኛ ሂሳባዊ ቁጥር ስንቀይር ጠቅላላ ስንት እናገኛለን? አርበ ሶስት አርባ ሶስት ሀያኛ እናገኛለን ማለት ነው። እንግዲህ አርባ ሶስት ሀያኛ ብለን እናገኛለን መቶ ሰባ ሁለት መቶኛ ሀያኛ ሳይሆን ሀያ አምስተኛ ማለት ነው። አርባ ሶስት ሀያ አምስተኛ ብለን ወደ ዝቅተኛ የሰባዊ ቁጥር እንቀይራለን። አሁን ሁለቱንም ወደ ክፍል ክፍልፋ ያገኛል ማለት መቶ አንድ ስምንተኛ እና አርባ ሶስት ሀያ አምስተኛ እና መቶ አንድ ስምንተኛ ማለት የዚህኛው ድብልቅ ቁጥር ነው። ቦታውን እንዳ ማቀያየር የለብንም ማለት መቶ አንድ ስምንተኛ ማለት የአስሉት ሙሉ አምስት ስምንተኛ ነው። እዚህ ጋር አስሉት ሙሉ አምስት ስምንተኛ ሲቀነስ አንድ ነጥብ ሰባት ሁለተኛ ነው ተብሎ የተሰጠን። እናም እዚህ ክፍልፋዮችን በምንቀናንስበት ጊዜ አርበ ሶስት ሀያ አምስተኛ ሲቀነስ መቶ አንድ ስምንተኛ ብለን አይደለም የምንጽፈው። እዚህ ጋር አስሉት ሙሉ አምስት ስምንተኛ ነው። ከላይ ከሱ ላይ ነው አንድ ነጥብ ሰባት ሁለት የምንቀንሰው። ስለዚህ ከመቶ አንድ ስምንተኛ ላይ ነው የምንቀንሰው አርበ ሶስት ሀያ አምስተኛን የምንቀንሰው ማለት ነው። ቦታ ሲቀነስ ላይ ቦታ ማቀያየር ለውጥ ስለሚያመጣ ቦታ እናቀያየረው ነው። ስለዚህ ምን ይሆናል? መቶ አንድ መቶ አንድ ስምንተኛ ሲቀነስ አርባ ሶስት ሀያ አምስተኛ ይሆናል ማለት ነው። ስለዚህ እንደተለመደው ምን እናደርጋለን? ክሪስ ክሮስ በመጠቀም እንሰራለን ማለት ነው። እንደዚህ ስለዚህ መቶ አንድ ሲባዛ በሀያ አምስት ከዛ ሲቀነስ መሀል ላይ ሲቀነስ ያለችውን እንወስዳለን ከዛ አርባ ሶስት ሲባዛ በስምንት ሁሉንም ለስንት እናካፍላለን? ሁሉንም ለስንት እናካፍላለን? በስምንት ሲባዛ 25 ማለት ነው። በዚህ እናካፍላለን። እናም እዚህ ጋር ውጤቱን አእምሯ ላይ ያስቀምጦታል በዚህ መንገድ 101 ሲባዛ 25 ማለት እዚህ ጋር 2525 ብሎ ነው ያስቀመጠው። 43 ሲባዛ 8 ደግሞ 344። ስለዚህ ከላይ ያሉ ቁጥሮችን እንቀንሳለን 2525 ሲቀነስ 344 ስንት ነው? ሁ1 2181 ይሆናል። ከዛ ታች ያሉት 200 ማለት ስምንት ሲባዛ በ25 ተብሎ ያገኘነው ቁጥር ነው ማለት ነው 200 ይሆናል። ስለዚህ 2181 ኦቨር 200ኛ ይሆናል ማለት ነው ልዩነታቸው በክፍልፋይ ስናስቀምጥ። ሌላው ደግሞ በ10 ሻዊ ቁጥሮች ሲቀመጥ እንዴት ነው? ሁለቱንም ቁጥሮች ወደ ምን መቀየር አለብን? ወደ 10 ሻዊ ቁጥር መቀየር አለብን። አሁን እዚህ ጋር 95ኛ ወደ 10 ሻዊ ቁጥር ተቀይሮ ነው እንትን የምንቀንሰው ሁለቱንም። ዘጠኝ አምስተኛ ማለት ወደ አስሮች ሲቀየር አንድ ነጥብ ስምንት ነው። ስለዚህ አንድ ነጥብ ስምንት ሲቀነስ ዜሮ ነጥብ ሶስት ስንል አንድ ነጥብ አምስት ይሆናል። እዚህ ጋር እንግዲህ ያቀናነሱ ማለት ባለፈው ሴክሽን ላይ ሲደመርን ወይም በመደመር የተሰጠው አስሮ ሻይ ቁጥሮችን የምንሰራበት መንገድ አለ። በሱ በተመሳሳዩ ነው የምንሰራው ምንድነው የምናደርገው? እዚህ ጋር እንግዲህ አንድ ነጥብ ስምንት አለን አንድ ነጥብ ስምንት ከዛ ሶ ዜሮ ነጥብ ሶስትን ስንጽፍ ደግሞ በተመሳሳዩ ነጥቡን ትይዩ አድርገን እዚህ ጋር ዜሮ ይሆናል፣ እዚች ጋር ሶስት እንጽፋለን። ከዛ ሁለቱንም እንቀንሳቸዋለን። ስምንት ሲቀነስ ሶስት አምስት ይሆናል። ነጥቧን እናወርዳለን። አንድ ሲቀነስ ዜሮ አንድ እራሱ ይሆናል ማለት ነው። ስለዚህ አንድ ነጥብ አምስት ብለን እናገኛለን። አራት ነጥብ ሁለት አምስት ሲቀነስ አስራ ሰባት አራተኛን እዚህ ጋር እንግዲህ አስራ ሰባት አራተኛን ወደ አስርዮሽ ቁጥር መቀየር አለብን። ወደ አስርዮሽ ቁጥር ሲቀየር አስራ ሰባት ነጥብ አራት ስንት ነው? አራት ነጥብ ሁለት አምስት ነው ማለት ነው። ስለዚህ አራት ነጥብ ሁለት አምስት ሲቀነስ አራት ነጥብ ሁለት አምስት ዜሮ ነው። ሁለቱም ተመሳሳይ ቁጥሮች ስለሆኑ ዜሮ ብለን እናገኛለን። ሌላ ደግሞ እዚህ ጋር ድብልቅ ቁጥር አለ። ይህኛውን ድብልቅ ቁጥር መጀመሪያ ወደ ክፍልፋይ እንቀይራለን። ከዛ በኋላ ከክፍልፋይ ወደ ምን እንቀይራለን? ወደ አስርዮሻዊ ቁጥር ቀይረን እንጽፈዋለን ማለት ነው። ከዛ ከዚህ ቁጥር ላይ ነው የምንቀንሰው። ማለት አስራ ሁለት ነጥብ ስድስት ሁለት አምስት አለ። ከዛ አንድ ነጥብ ሰባት ሁለትን ስንጽፍ ነጥቡን ትይዩ አድርገን እዚህ ጋር እንጽፋለን። ከዛ ከነጥቧ በኋላ ያለችው ቀጥታ ሰባትን ከስድስት በታች እንጽፋለን። ከዛ ቀጥሎ ሁለት አለን እናም ከነጥቡ ፊት ለፊት ደግሞ አንድ አለን እሷን ከሁለት በታች እዚህ ጋር ነው የምንጽፈው ማለት ነው። እንደዚህ አድርገን ከዛ ስንቀነሳቸው ምን ይሆናል? እዚህ ጋር ቁጥሮቹ ትይዩ በትይዩ መስመር ላይ ለመቀነስ እንዲያመችን እዚች ጋር ዜሮ እንጨምራለን ከአምስት በታች ማለት ነው። አምስት ሲቀነስ ዜሮ አምስት ራሱ ነው የሚሆነው። ሁለት ሲቀነስ ሁለት ዜሮ ነው የሚሆነው። ስድስት ሲቀነስ ሰባት ስለማይቻል ከዚች ከሁለት ላይ አንድ እንበደራለን። አስራ ስድስት ይሆናል። አስራ ስድስት ሲቀነስ ሰባት ስንት ነው የሚሆነው? ዘጠኝ ጊዜ ማለት ዘጠኝ እናገኛለን። ከዛ ነጥቧ ትወርዳለች። እዚህ ጋር እንግዲህ አንድ ስንበደር አንድ ቀርቶናል። ከሁለት ላይ አንድ ስንወስድ አንድ ነው የቀረን። አንድ ሲቀነስ አንድ ዜሮ ይሆናል። እዚች ጋር አንዳለችን አስር ይሆናል ማለት ነው። ስለዚህ አስር ነጥብ ዘጠኝ ዜሮ አምስት እናገኛለን። ወደ አስርዮሹ ሲቀየር አስር ነጥብ ዘጠኝ ዜሮ አምስት የእነዚህ የሁለቱም አስርዮሻዊ ቁጥር ልዩነት ይሆናል ማለት ነው። እናም እዚህ ጋር መልመጃ ሶስት ነጥብ ሁለት አለን። አንደኛ ጥያቄ የሚከተሉትን ክፍልፋዮችን እና አስርዮሾችን ልዩነት በክፍልፋይ እና በአስርዮሽ ግለጹ ይለናል። እዚህ ጋር የተሰጡን ቁጥሮች እንግዲህ እዚህ ምሳሌ ላይ ያየናቸውን አይነት ቁጥሮች ነው የተሰጡን። እናም እነዚህም በምሳሌው መሰረት መስራት ትችላላችሁ። እዚህ ጋር ያሉት ሁለተኛ፣ ሶስተኛ እና አራተኛ ጥያቄዎችን እንያቸው። ሁለተኛ ላይ በአንድ ትምህርት ቤት በአንድ ትምህርት ቤት ውስጥ የበጎ አድራጎት ክበብ ከሰበሰበው ገቢ ላይ ሁለት ሺህ ስምንት መቶ ዘጠና ነጥብ ሰባት አምስት ኪሎ ግራም ዱቄት በመግዛት 1904 አንድ አራተኛ ኪሎ ግራም ዱቄት ለወላጅ ያጡ ህጻናት እና ቀሪው ለአቅመ ደካሞች ለበዓል መዋያ ቢለገስ አቅመ ደካሞች ስንት ኪሎ ግራም ዱቄት ይደርሳቸዋል? እናም እዚህ ጋር ጠቅላላ የተሰበሰበው ወይም ደግሞ የተሰበሰበው ኪሎ ግራም ዱቄት ምን ያክል ነው? ሁለት ሺህ ስምንት መቶ ዘጠና ነጥብ ሰባት አምስት ነው ጠቅላላው። እናም ከዚህ ውስጥ አንድ ሺህ ዘጠኝ መቶ አራት አንድ አራተኛ ኪሎ ግራም ዱቄት ወላጅ ላጡት ህፃናት ተለግሷል። እናም የቀረው ደግሞ የቀረው ለአቅመ ደካሞች ነው እና ለአቅመ ደካሞች የተሰጠው የዱቄት በኪሎ ግራም ምን ያክል ነው የሚለውን ስም እዚህ ጋር ተጠይቀናል እና እንዲህ ነው ስራው ጠቅላላ ያለው ይሄን ያክል ነበረ። ከዚህ ውስጥ ለሁለት ቦታ ነው የተሰጠው፣ አንደኛ ወላጅ ላጡ ህፃናት ሁለተኛ ደግሞ አቅመደካሞች ለሆኑ ሰዎች ነው የተሰጠው። ስለዚህ እዚህ ጋር ለወላጅ የተሰጠውን ነው የጻፈው፣ አንድ ሺ ዘጠኝ መቶ አራት አንድ አራተኛ ብሎም ማለት ነው። እና ለአቅመ ደካሞች የተሰጠው ታዲያ ምን ያክሉ ነው የሚለው ትንትን ካለ እዚህ ጋር እንግዲህ ስራው ምንድን ነው የሚሆነው? መቀነስ ነው። ከዚህ ከጠቅላላው ላይ ማንን ይሄኛውን? እንቀንስ አለን። ይሄኛውን ስንቀንስ ለአቅመ ደካሞች የተሰጠውን የዱቄት መጠን በኪሎ ግራም ማግኘት እንችላለን ማለት ነው። እናም ይህንን ስንቀነስ እንዴት ነው የምናደርገው? ሁለት ሺ ስምንት መቶ ዘጠና ነጥብ ሰባት አምስት ሲቀነስ አንድ ሺ ዘጠኝ መቶ አራት አንድ አራተኛ የሚባል ቁጥር ተሰጥቶናል። አንዱ አስሮሻዊ ቁጥር ነው፣ ሌላኛው ደግሞ ይሄ ድብልቅ ቁጥር ነው እና ይሄንን ቁጥር ወደ አስሮሻዊ ቁጥር እንቀይረው ወደ አስሮሻዊ ቁጥር በመቀየር መልሱን በአስሮሻዊ ልዩነቱን በአስሮሻዊ ቁጥር ማስቀመጥ እንችላለን። ወይም ደግሞ ከፈልግን ይሄኛውን ወደ ክፍልፋይ ቀይረን ይሄኛውንም ወደ ክፍልፋይ ቀየረን መልሱን በክፍልፋይ ማስቀመጥ እንችላለን ማለት ነው። ግን እዚህ ጋር በቀላሉ ለመስራት ይሄኛውን ወደ ምን ቀይር? ወደ አስሮሻዊ ቁጥር እንቀይር። አስሮሻዊ ቁጥር ከቀየርን በኋላ በቀላሉ ቀላንሰን ምንትን ማድረግ እንችላለን ማግኘት እንችላለን ውጤቱን። እናም አንድ ሺህ ዘጠኝ መቶ አራት አንድ አራተኛ ነው የተሰጠን። ይህንን ወደ አስርዮሻዊ ሻይ ቁጥር ለመቀየር ምንድን ነው የምናደረገው? እችኛዋን የክፍልፋዩን ፓርት ወይም የክፍልፋዩን ክፍል ብቻ ወደ አስርዮሻዊ ቁጥር ቀይረን ይሄኛውን ቁጥር መደመር ላዩ ላይ ማለት አንድን ለአራት እናካፍል እና አንድ አራተኛን ብቻ ወደ አስርዮሻዊው እንቀይር። አንድን ለአራት ስናካፍል ስንት ነው የምናገኘው? አንድ ሲካፈል ለአራት ስለማይቻል ዜሮ ነጥብ እንሰጥና እዚህ ጋር ዜሮ እንሰጣለን። አስር ሲካፈል አራት ሁለት ጊዜ እናገኛለን። ሁለት ሲባዛ አራት ስምንት ይሆናል። ከዛ ቀሪው ስንት ነው? ሁለት ነው። ሁለት ለአራት ስለማይቻል እዚህ ፊት ለፊቱ ላይ ዜሮ እናደርጋለን። ሃያ ሲካፈል አራት አምስት ይሆናል። አምስት ሲባዛ ባአራት ሃያ ነው። ስለዚህ ቀሪው ስንት ነው? ስንቀንሳቸው ዜሮ እናገኛለን። ስለዚህ አንድ አራተኛ ማለት ዜሮ ነጥብ ሁለት አምስት ብለን እናገኛለን ማለት ነው። እናም አንድ ሺህ ዘጠና አራት ሲደመር ስንት ይሆናል? ዜሮ ነጥብ ሁለት አምስት ብለን እንደምራለን። ከዛ እዚህ ጋር ይህንን አንድ ሺህ ዘጠና አራት የሚለውን እዚህ ከዜሮ ጋር ነው የምንደምረው ማለት ነው። ከነጥቡ ፊት ለፊት ባለው በዚችኛው በስተግራ በኩል ባለው ከዜሮ ጋር ስንደምር አንድ ሺህ ዘጠኝ መቶ አራት ነጥብ ሁለት አምስት ብለን ይሄኛውን ቁጥር ወደ አስሮሻዊ ቁጥር ቀይረን እንጽፋለን ማለት ነው። በዚህ መንገድ ይሄ አስሮሻዊ ቁጥር ነው። አሁን ምንድን ነው የምናደርገው? እዚህ ጋር ሁለት ሺ ስምንት መቶ ዘጠና ሲቀነስ ሰባት አምስት አለን። ከሱ ላይ ማንን ነው የምንቀንሰው? በዚህ ጋር ያገኘነውን አስሮሻዊ ቁጥር እንቀንሳለን። ስለዚህ እንዴት ይሆናል? ሁለት ሺ ስምንት መቶ ዘጠና ነጥብ ስንት ነው ያለን? ሰባት አምስት ሲቀነስ አንድ ሺ ዘጠኝ መቶ አራት ነጥብ ሁለት አምስት ይሆናል ማለት ነው። ከዛ እነዚህ ሁለቱንም ቀንሰን ነው የምናስቀምጠው። ስንቀነስ እንዴት ነው የምናደርገው? ሁለት ሺ ቁልቁልን ቀንስ፣ ሁለት ሺ ስምንት መቶ ዘጠና ነጥብ ሰባት አምስት ሲቀነስ፣ እነዚህ ጋር እንግዲህ ይህኛውን ቁጥር ስናስቀምጥ ነጥቧን እዚህ ጋር ትዩ አድርገን እናስቀምጣለን። ከነጥቡ በኋላ ከነጥቡ በኋላ ሁለት አምስት አለን። ስለዚህ ሁለትን ከሰባት ትዩ ታች እናስቀምጣለን። አምስትን ከአምስት ትዩ እናስቀምጣለን። እነዚህን ደግሞ አራትን ከዜሮ ትዩ አድርገን ዜሮን ከዘጠኝ ጋር እችኛዋን ዘጠኝ ደግሞ ከስምንት ጋር እችኛዋን አንድ ከዚህ ጋር ትይዩ አድርገን እናስቀምጣለን ማለት ነው። ከዛ ሁለቱንም እንቀንሳቸው። አምስት ሲቀነስ አምስት ዜሮ እናገኛለን። ሰባት ሲቀነስ ሁለት አምስት እናገኛለን። ነጥቡ ይወርዳል። እዚህ ጋር ዜሮ ሲቀነስ አራት ስለማይቻል ከዘጠኝ ላይ አንድ እንበደራለን። አስር ይሆናል። አስር ሲቀነስ ለአራት ስድስት እናገኛለን። እዚህ ጋር እንግዲህ ዘጠኝ ላይ አንድ ስለወሰድን ስምንት ነው የቀረን። ስምንት ሲቀነስ ዜሮ ስምንት ነው። ስምንት ሲቀነስ ዜሮ ስምንት ራሱ ይሆናል። እናም እዚህ ጋር ስምንት ሲቀነስ ዘጠኝ አለን። ስምንት ስለማይቻል ከአንድ ላይ እንወስዳለን ከሁለት ላይ አንድ እንበደራለን። አስራ ስምንት ሲቀነስ ዘጠኝ ይሆናል። አስራ ስምንት ሲቀነስ ዘጠኝ ዘጠኝ ነው። ከዛ እዚህ ጋር አንድ ነው የቀረን። አንድ ሲቀነስ አንድ ዜሮ ነው፣ እሱ አይጻፍም ማለት ነው። እንደዚህ ብለን እናገኛለን። 986 ነጥብ አምስት ዜሮ ኪሎግራም ዱቄት ለማን ነው የተለገሰው? ለአቅመ ደካሞቹ የተለገሰው የዱቄት በኪሎግራም መጠን ስናገኝ ይሄን ያክል ነው ማለት ነው በአስርዮሻዊ ቁጥር እንደዚህ ብለን ማስቀመጥ እንችላለን። ሶስተኛ ደግሞ አስቴር 11 ሙሉ 1 ስምንተኛ ሜትር ርዝመት ያለው የኤሌክትሪክ ገመድ ለሁለት ቆረጠችው። ይህን ያህል ጠቅላላ ርዝመት ያለውን የኤሌክትሪክ ገመድ ለሁለት ቆረጠችው። የአንዱ ቁራጭ ርዝመት 7.85 ሜትር ቢሆን ሁለተኛው ቁራጭ ገመድ ምን ያክል ርዝመት ይኖረዋል? ስለዚህ ምንድነው ስራው መቀነስ ነው ማለት ነው። አሁን እንደዚህ አይነት እንደዚህ እንደዚህ አይነት ገመድ ቢኖር ይሄኛው ገመድ ጠቅላለው ርዝመቱ አስራ አንድ ነጥብ አንድ ስምንት ሜትር ነው። ጠቅላለው ርዝመቱ እና ከዚህ ላይ ይህንን ለሁለት ቦታ ነው የከፈለችው። ለሁለት ቦታ ስትከፍለው ለምሳሌ እዚህ ጋር ነው ብናደርግ ሁለት ቦታ የከፈለችው እዚች ጋር ብትቆርጠው እዚህ ጋር ቢሆን ከዛ ይሄኛው ምን ያክል ነው ይሄኛው ገመድ ርዝመቱ ሰባት ነጥብ ስምንት አምስት ነው። እናም እዚህ ጋር የቀረው የገመዱ ርዝመት ምን ያክል ነው? ስለዚህ ይህንን ለማግኘት ከትልቁ ላይ ትልቁ ማለት ጠቅላላ እዚህ የገመዱ ርዝመት አለ። ከሱ ርዝመት ላይ ይሄኛውን ሰባት ነጥብ ስምንት አምስትን ቀንሰን እናገኛለን ማለት ነው። እናም አስራ አንድ ሙሉ አስራ አንድ ሙሉ አንድ ስምንተኛ ሲቀነስ ሰባት ነጥብ ስምንት አምስት ብለን እናስቀምጣለን። እዚህ ጋር እንግዲህ መልሱን ወይ በአስሮሻዊ ወይም ደግሞ በክፍልፋይ ያስቀምጡ ስላላለን በፈለግነው መንገድ ማስቀመጥ እንችላለን። ከፈለግን በአስሮሻዊ ከፈለግን ደግሞ በክፍልፋይ ማስቀመጥ እንችላለን። መልሱን እዚህ ጋር አሁን በአስሮሻዊ ለማስቀመጥ ሁለቱንም ቁጥሮች ወደ አስሮሻዊ ቁጥር መቀየር ነው። ይሄኛው ሰባት ነጥብ ስምንት አምስት ራሱ አስሮሻዊ ቁጥር ነው። ይሄኛውን ነው መቀየር የሚጠበቅብን አስራ አንድ ሙሉ አንድ ስምንተኛ የሚለውን ወደ አስሮሻዊ እንቀየር። ወደ አስርዮሽ ለመቀየር እችኛውን አንድ ስምንተኛውን ብቻ መጀመሪያ ላይ አንድ ስምንተኛውን ብቻ ወደ አካፍለን ወደ አስርዮሹ እንቀየር። አንድ ሲካፈል ስምንት ብለን ማለት ነው። አንድ ሲካፈል ስምንት ስለማይቻል እዚህ ጋር ዜሮ ነጥብ እናደርግ እና እዚህ ዜሮ እንሰጣለን። ከዛ አስር ሲካፈል ለስምንት አንድ ጊዜ ነው። አንድ ሲባዛ ስምንት ስምንት ይሆናል። ከዛ ስንቀንሳቸው ሁለት እናገኛለን። ሁለት ሲካፈል ለስምንት ስለማይቻል እዚህ ጋር ዜሮ እንሰጥና ሀያ ይሆናል። ሀያ ሲካፈል ለስምንት ሁለት ጊዜ ነው። ሁለት ሲባዛ በስምንት አስራ ስድስት ይሆናል። ከዛ ስንቀነስ ቀሪ ስንት ነው የምናገኘው? አራት ነው የምናገኘው። አራት ሲካፈል ለስምንት ስለማይቻል ዜሮ እናረጋለን። አርባ ሲካፈል ለስምንት አምስት ጊዜ ነው። አምስት ሲባዛ በስምንት አርባ ነው። ከዛ ስንቀነስ ዜሮ እናገኛለን ማለት ነው። ስለዚህ የማካፍሉን ሂደት እናቆማለን፣ ዜሮ ከተገኘ። ስለዚህ እዚህ ፊት ለፊት ላይ 11 አለ። ስለዚህ 11 ሲደመር እዚህ ባገኘ ነው አስሮ ሻዊ ቁጥር ላይ እንደምራለን ዜሮ ነጥብ አንድ ሁለት አምስት። ስለዚህ ስንደምራቸው እንዲ ነው። ይህንን 11 ከዜሮ ጋር ነው የምንደምረው። 11 የሆነና ችኛዋን ነጥብ እናመጣለን ነጥብ አንድ ሁለት አምስት ይሆናል ማለት ነው ወደ አስሮ ሻዊ ቁጥር ሲቀየር። ስለዚህ 11 ነጥብ አንድ ሁለት አምስት ሲቀነስ ሰባት ነጥብ ስምንት አምስት ብለን እንጽፋለን ማለት ነው። ስለዚህ ይሄኛውን ስንቀነስ እንዴት ነው የምንጽፈው? ቁልቁል እንጻፈው። አስራ አንድ ነጥብ አንድ ሁለት አምስት ሲቀነስ እዚህ ጋር ችኛዋን ቁጥር በምንጽፍበት ጊዜ ነጥቡን ትዩ አድርገን እናስቀምጣለን። ከነጥቡ በኋላ ያሉትን ደግሞ ስምንት አምስት እንደዚህ ብለን እንጽፋለን። ከዛ ሰባትን ደግሞ እዚች ጋር እናረጋለን ማለት ነው። እዚህ ጋር ይሆናል። ከዛ ሁለቱንም እንቀነሳቸው። እዚህ ጋር ከአምስት ዩ ዜሮ እናስቀምጥ፣ ለምንትን ለማድረግ እንዲመቸን። አምስት ሲቀነስ ዜሮ አምስት እራሱ ነው። ሁለት ሲቀነስ አምስት ስለማይቻል ከአንድ እንበደራለን። አስራ ሁለት ይሆናል። አስራ ሁለት ሲቀነስ አምስት ሰባት ይሆናል። ከዛም እዚች ጋር ቅድም አንድ አንድ የነበረችዋን ለሁለት ስንትን ብለን ወስደናል። ስለዚህ እዚህ ጋር ዜሮ ነው የቀረን። እዚች ቦታ ላይ ዜሮ ሲቀነስ ስምንት ስለማይቻል ከዚህ አንድ እንበደራለን። ከዚችኛ አንድ አንድ ስንበደር አስር ይሆናል። አስር ሲከፍ አስር ሲቀነስ ስምንት ሁለት እናገኛለን። ከዛችኛ ነጥብ ትወርዳለች። አሁን እዚህ ጋር ማን የቀረን ዜሮ ነው፣ ዜሮ ነው የቀረችን እዚች ጋር እና ዜሮ ሲቀነስ ሰባት አይቻልም። ስለዚህ ከዚች አንድ እንበደራለን፣ አስር ይሆናል አስር ሲቀነስ ሰባት ስንት ነው? ሶስት ይሆናል ማለት ነው። እናም እዚህ ጋር አንድ ስለወሰደን ዜሮ ነው የሆነው፣ ስለዚህ ምንም ቁጥር አይኖረንም። ስለዚህ መልሳችን ሶስት ነጥብ ሁለት ሰባት አምስት ይሆናል ማለት ነው። ሶስት ነጥብ ሁለት ሰባት አምስት ሜትር ይሆናል የቀረው ርዝመቱ ሶስት ነጥብ ሶስት ነጥብ ሁለት ሰባት አምስት ሜትር እናገኛለን ማለት ነው። እናም በ እንትን በክፍል ፋይ ማግኘት ወይም ደግሞ ማስቀመጥ ከፈለግን ይህንን ቁጥር በስንት ማባዛት ነው በክፍል ፋይ ለማስቀመጥ መጨረሻ ላይ በአንድ ሺህ አንድ ሺህኛ ማባዛት ማለት ነው መጨረሻ ላይ መቀየር እንችላለን በአስርዮሽ ካገኘን በኋላ ወይም ደግሞ መጀመሪያ እዚህ አካባቢ ላይ እዚህ ጋር የነበሩትን ቁጥሮች ወደ ክፍል ፋይ መቀየር መጀመሪያው ነው 11 ሙሉ አንድ ስምንተኛ የሚለውን ወደ ክፍል ፋይ መቀየር 7.85ንም ወደ ክፍል ፋይ መቀየር ከዛ በኋላ ሁለቱን ክፍል ፋዮች እናገኛለን እንደዚህ ሃውቨር ሲቀነስ ሀምራው ቨር መ የተባሉትን ሁለት ክፍል ፋይ እናገኛለን እነዚህን ስንቀይር ከዛ እነዚህን ካገኘን በኋላ እንደዚህ ክሪስ ክሮስ አድርገን በክፍል ፋይ መቀየርን ልዩነቱን ወይም ውጤቱን በክፍል ፋይ ማግኘት እንችላለን ማለት ነው። ሌላኛው ደግሞ አራተኛ ጥያቄ የአትላንቲክ ውቅያኖስ ስፋት ዘጠና አንድ ሙሉ ሶስት አምስተኛ ሚሊዮን ካሬ ኪሎ ሜትር ሲሸፍን የህንድ ውቅያኖስ ስፋት ደግሞ ሰባ ሶስት ነጥብ አምስት ስድስት ሚሊዮን ካሬ ኪሎ ሜትር ነው። በአትላንቲክ ውቅያኖስ እና በህንድ ውቅያኖስ ስፋት መካከል ያለው ልዩነት ምን ያክል ነው? እዚህ ጋር እንግዲህ ልዩነት ማለት ቀንሰን የምናገኘው ውጤት ነው። ስለዚህ ምን ማድረግ ነው? ከአትላንቲክ ውቅያኖስ ስፋት ላይ የህንድ ውቅያኖስን በመቀነስ በሁለታቸው መካከል ያለውን ልዩነት ወይም በምን ያህል እንደሚበላለጡ ለማግኘት በምን ያህል ይበላለጣሉ ማለት ልዩነትን አገኙ ማለት ነው። ከትልቁ ላይ ትንሹን ቀንሰን የምናገኘው ውጤት ይሆናል ማለት ነው። እንግዲህ ይህን በምንሰራበት ጊዜ ምን ይሆናል? ዘጠና አንድ ዘጠና አንድ ሶስት አምስተኛ እንግዲህ ሚሊዮን ሁለቱም ጋር ሚሊዮን ሚሊዮን ስላለ በአንጽሩም ችግር የለውም፣ ሚሊዮን ስላለ ችግር የለውም። ግን ቁጥሮቹን ብቻ እንቀነሳቸው እዚህ ጋር ያሉትን መጨረሻ ላይ ግን ውጤቱን ስናስቀምጥ ሚሊዮን ኪሎ ሜትር ብለን ካሬ ኪሎ ሜትር ብለን ነው የምናስቀምጠው ማለት ነው። እናም ዘጠና አንድ ሙሉ ሶስት አምስተኛ ሲቀነስ ሰበት ሶስት ነጥብ አምስት ስድስት እንደዚህ የጻፍ ነው። ምክንያቱም ለምንድን ነው ይሄኛው ዘጠና አንድ ሙሉ ሶስት አምስተኛ ከዚህኛው ስለሚበልጥ ማለት ነው። እዚህ ጋር ይሄኛውን ቁጥር ወደ አስሮች ባንቀይር ራሱ እዚች ጋር ዘጠና አንድን ራሱ ብቻ ብናይ ከሰበሶስት ምናምን ይበልጣል። ከሰበሶስት ስለሚበልጥ እዚህ ጋር ከትልቁ ቁጥር ነው ትንሹን የምንቀይረው። ለዛ ነው እንደዚህ ብለን የጻፍ ነው ማለት ነው። እናም ይሄንን ወደ አስሮች ቁጥር ስንቀይር እጅኛዋን ሶስት አምስተኛ የምትለዋን ብቻ እናካፍላት ሶስት ሲካፈል በአምስት ስናረግ ሶስት ሲካፈል በአምስት ስለማይቻል ዜሮ ነጥብ እናረጋለን። እዚህ ጋር ዜሮ እንሰጣለን። ሰላሳ ሲካፈል ለአምስት ስድስት ጊዜ ይሆናል። ስድስት ሲባዛ በአምስት ሰላሳ ነው። ቀሪ ስንቀንሰው ዜሮ ነው ማለት ነው። ስለዚህ ምንድን ነው ይሄኛውን ስንቀይረውን ዘጠና አንድ ሲደመር ዜሮ ነጥብ ስድስት ብለን እንጽፋለን። እኩል ይሆናል ስንት ነው? ዘጠና አንድ ነጥብ ስድስት ይሆናል ማለት ነው ወደ አስርዮሻዊ ቁጥር ስንቀይር ስለዚህ እኩል ይሆናል ካልም በኋላ እንዴ ነው የምንጽፈው? ዘጠና አንድ ዘጠና አንድ ነጥብ ስድስት ሲቀነስ ሰባ ሦስት ነጥብ አምስት ስድስት ብለን እንጽፋለን እንደዚህ። ስለዚህ ቁልቁል እንደምራቸው ዘጠና አንድ ዘጠና አንድ ነጥብ ስድስት ከዛ በታች ደግሞ ሰባ ሶስት ነጥብ አምስት ስድስት አለ እዚህ ጋር ነጥቧን ትይዩ አድርገን ነው የምንጽፈው። ከዚችኛዋ ነጥብ ጋር ከነጥቧ በኋላ ያለችው ማለት አምስት ናት። እሷን ከስድስት በታች እንጽፋለን። እዚህ ጋር ስድስት አለ። እሱን እዚች ጋር እንጽፋለን። ሶስትን ደግሞ ከአንድ ትይዩ አድርገን እንጽፋለን። ሰባትን ደግሞ እዚች ጋር እንጽፋለን ማለት ነው። ከዛ አሁን ሁለቱንም ቁጥሮች እንቀንሳቸው። ሁለቱንም ቁጥር ስንቀንስ እዚህ ጋር ስድስት እታች ስድስት አለን ስድስት አለን። ከዚህ ጋር ትይዩ እንዲሆን እዚች ጋር ዜሮ እንጽፋለን ከላይ። ከዛ ዜሮ ሲቀነስ ስድስት አይቻልም። ከስድስት አንድ ስንወስድ አስር ይሆናል። አስር ሲቀነስ ስድስት አራት ይሆናል ማለት ነው። እዚህ ጋር እዚህ ስንት ቀረን? አንድ ስንወስድ አምስት ይቀረናል። አምስት ሲቀነስ አምስት ዜሮ ይሆናል ማለት ነው። ከዛ ነጥቧን እናወርዳታለን። እዚህ ጋር አንድ አለ። አንድ ሲቀነስ ሶስት አይቻልም። ከዘጠኝ ላይ አንድ ስንወስድ አስራ አንድ ይሆናል። እዚህ ጋር አስራ አንድ ሲቀነስ ሶስት ስንት ነው? ስምንት እናገኛለን። እዚህ ጋር ስንት ቀረን? ስምንት ይቀራናል። ምክንያቱም አንድ ስለወሰድን ስምንት ሲቀነስ ሰባት ስንት ነው? አንዱ ይሆናል ማለት ነው። ስለዚህ እነዚህም ሁለቱን ቁጥሮች ስንቀንሳቸው ስንት ይሆናል? አስራ ስምንት ነጥብ ዜሮ አራት ምን ይሆናል? አስራ ስምንት ነጥብ ዜሮ አራት ሚሊየን ካሬ ኪሎ ሜትር እናገኛለን ማለት ነው። ምክንያቱም እዚህ ጋር ይሄኛውም ምን ያክል ነው? ሚሊየን ካሬ ኪሎ ሜትር ነበር፣ ይሄኛውም ሚሊየን ካሬ ኪሎ ሜትር ነበር። ስለዚህ መልሱ መጨረሻ ላይ ስናገኝ ሚሊየን ካሬ ኪሎሜትር ተብሎ ነው የሚጻፈው ማለት ነው። እንደዚህ ብለን እናገኛለን። ተፈልግን በክፍልፋይ የምንፈልግ ከሆነ እነዚህ ሁለቱንም ቁጥሮች በክፍልፋይ ከቀየርናቸው በኋላ እንደዚህ ክሪስ ክሮስ አድርገን በዚህ መንገድ መስራት እንችላለን። ውጤቱንም በእንትን ማስቀመጥ እንችላለን ወይም ደግሞ ካልሆነ እዚህ ጋር ያገኘነውን አስርዮሻዊ ቁጥር ወደ ክፍልፋይ መቀየር እንችላለን። ማለት አስራ ስምንት ነጥብ ዜሮ አራት የሚላለን እሱን ወደ ክፍልፋይ ለመቀየር በመቶ መቶኛ ማባዛት ነው። ምክንያቱም ከነጥብ በኋላ ያሉ ቁጥሮች ስንት ናቸው? ሁለት ስለሆኑ ማለት ነው። እናም ይሄ ሁለቱ ዜሮዎች እችኛዋን ነጥብ ያወጡታል። ስለዚህ ነጥቡ ከወጣ ይሄ ቁጥር አንድ ሺ ስምንት መቶ አራት ይሆናል ሲካፈል በመቶ እናገኛለን ማለት ነው። ከዛ ይሄንን ወደ ዝቅተኛ ሂሳባዊ ቁጥር ቀይረን እናስቀምጣለን። በሁለት በሁለት እያካፈልን መሄድ እንችላለን፣ ወይም ደግሞ በአራትም እንደዚህ እያደረግን እያካፈልን የመጨረሻ ዝቅተኛ ሂሳባዊ ቁጥር ላይ ማስቀመጥ እንችላለን።